አንገሊካኖች በቅድመ ውሳኔ ያምናሉ። ብዙ የአንገሊካን የነገረ መለኮት መምህራንና ቤተ እምነቶች የካልቪኒስቶችን የደብል ፕሪዴስቲኔሽን እግዚአብሔር ሉዓላዊነት፣ እንደዚሁም የቅዱሳን ዘላለማዊ ዋስትና ትምህርትን ይቀበላሉ። ነገር ግን እንደ ቤተ ክርስቲያን በዚህ ትምህርት ላይ አጥባቂ ናቸው ለማለት አይቻልም። የአርመንያንንም ሆነ የሉተራንን ምልከታ ብትይዙ እንደ አንድ እይታ ይቆጠርላቸዋል እንጂ እንደ ስህተት አይታዩም። ነገር ግን በታሪክ ውስጥ ራሳቸውን አጳሳዊ ሪፎርምድ ክርስቲያን አድርገው ሲቆጥሩ ኖረዋል። እንደ ሌሎች ወንጌል አማኞችና የጥንት ክርስቲያኖች ሁሉ አንገሊካኖችም በስላሴ ያምናሉ። እግዚአብሔር በአካል በስም በግብር ሶስት እንደሆነ እንደዚሁም አንድ ባህሪ፣ አንድ ፈቃድ፣ አንድ ስልጣን፣ አንድ አገዛዝ፣ አንድ መንግስት ያለው አንድ መለኮት ነው ብለው ያስተምራሉ። አብ ያልተወለደ ያልሰረጸ፣ ነገር ግን ወላዲና አስራጺ ነው። ወልድ የተወለደና አስራጺ ነው። መንፈስ ቅዱስ ደግሞ ያልተወለደ ያልወለደ የማያሰርጽ ከአብና ከወልድ የሚሰርጽ ነው ብለው ያስተምራሉ። ይህ መንፈስ ቅዱስ ከአብም ከወልድም ይወጣል ወይንም ይሰርጻል የሚለው ትምህርት የካቶሊኮችና የፕሮቴስታንቶች ሲሆን በሁሉም የኦርቶዶክስ ቶፊቶች ዘንድ ተቀባይነት የለውም። ኦርቶዶክሶች መንፈስ ቅዱስ ከአብ ብቻ የሚሰርጽ ነው ብሎ ያስተምራሉ። አንገሊካኖች እንደ ሌሎች ፕሮቴስታንቶችና ካቶሊክ ወንድሞቻቸው ብሎም እንደ ምስራቅ ኦርቶዶክሶች ሁሉ የኬልቄዶንን ጉባኤ የእምነት መግለጫ ይቀበላሉ። ኢየሱስ ክርስቶስ ከዘላለም እግዚአብሔር ልጅ ነበረ ከማርያም ሥጋና ደምን በመካፈል ፍጹም ሰው ሆኖ ተገለጠ። አምላክነቱ የሰውነቱን ባህሪ ሳያጠፋ፣ ሳይደመሰስ፣ ሳይውጥ፣ ሳይለውጥ፣ እንደዚሁም ሰብአዊ ባህሪው ከመለኮታዊ ባህሪ ጋር ሳይቀላቀል፣ ሁለቱ ባህርያት ሳይጠፋፉ፣ ሊነጣጠል በማይችል ሁኔታ አንድ አካል ክርስቶስ ሆነ ብሎ ያምናሉ። ማርያም ለኢየሱስ እውነተኛ እናት ናት፣ ጌታችንም እውነተኛ ልጇ ነው። እርሱ ለሁለት ሊከፈል የማይችል መለኮትም ሰውም ነው። ስለዚህ ቅድስት ማርያም የአምላክ እናት ወይንም ደግሞ ቴዎቶኮስ ልትባል ይገባታል ብሎ ያምናሉ። በእርግጥ ይህ ምልከታ የሁሉም ቀደምት ወንጌላ ማኞች ምልከታ ነው። እንደ ሌሎች ትውፊታዊ ፕሮቴስታንቶች ሁሉ የማርያም ዘላለማዊ ድንግልናም በአንገሊካን ቤተ ክርስቲያን ውስጥ ተቀባይነት አግኝቷል። ነገር ግን ለዘላለም ድንግል አይደለችም የሚሉ ሰዎች መናፍቅ ተብለው ከቤተ ክርስቲያን አይወገዙም። ትምህርቱ ተቀባይነት ቢኖረውም ዶግማዊ ተደርጎ አይቆጠርም። ማርያም እንደ ማንኛውም ሰው ግንደቅድ አዳም ባህሪ ነበረባት። ከአዳም ኃጢአት ለመዳን የክርስቶስ ሞት የሚያስፈልጋት ድንግል ነበረች። ክርስቶስ ከእርሷ ስጋን በነሳ ጊዜ እግዚአብሔር መንፈስ ጸልሎላት፣ የክርስቶስ ስጋ ኃጢአት የለሽ ንጹሕና ቅዱስ ሆኗል ብሎ ያስተምራል። ጥቂት የማይባሉ አንገሊካኖች ማርያም ሆነች ሌሎች ቅዱሳን በሰማይ የሆኑ በምድር ላሉ ክርስቲያኖች ሊጸልዩ እንደሚችሉ ያምናል። ይህ ምልከታ በሉትራኖች እንደዚሁም ደግሞ በጆን ካልቪን ዘንድ የነበረ ምልከታ ነው። ነገር ግን ሰዎች ወደ ቅዱሳን ሆነ ወደ መላእክት መጸለይ የለባቸውም የሚል ጥብቅ ትምህርትም ደግሞ አላቸው። የጻድቃን ጸሎት ከገሃነም ሰዎችን ለማዳን ሳይሆን በክርስቶስ አምኖ ዳኑ ቅዱሳን በሚያደርጉት ተጋድሎና የወንጌል ሩጫ ድል እንዲቀናቸው የሚደረግ ጸሎት ነው ብሎ ያስተምራሉ። እግዚአብሔር ለብቻው አምልኮን የሚፈልግ ቀናተኛ አምላክ ነው። አምልኮ በዝማሬ በስግደት እንደዚሁም በተለያዩ ስርዓቶች የሚገለጥ ራስን ለእግዚአብሔር የማስገዛት ሂደት ነው። ሰዎች ለነገስታትና በአካል ለሚያገኟቸው መላእክት እጅ ቢነሱ ያ አምልኮ ነው ተብሎ የሚቆጠር ሳይሆን ክብርን ማሳያ መንገድ ብቻ ነው። ነገር ግን ሰዎች የሚወዷቸውን ቅዱሳን ሰዎች ወይንም መላእክት አሊያም የነገስታትን ፎቶ ለጥፈው በእየለቱ ወድቀው ቢሰግዱ ያ ክብር ሳይሆን አምልኮ ተብሎ ሊተረጎም የሚችል አደገኛ ልማድ እንደሆነ ያምናሉ፣ ያስተምሩማል። ስለዚህ እግዚአብሔርን ሳያስቀኑ ለእርሱ ብቻ የዝማሬ እና የምስጋና መስዋዕትን ያቀርባሉ። ለእርሱ ብቻ ይገዛሉ። ለእርሱ ብቻ ይሳላሉ። ወደ እርሱ ብቻ ይጸልያሉ። አንገሊካን ከሉትራንና ከሪፎርም የተለየ የፍጻሜ ዘመን ትምህርት የላቸውም። የሉትራንን የአሚሊኒያል ምልከታ፣ የሪፎርመሮችን የፖስት ሚሊኒያል ምልከታ ይቀበላሉ። አንዳንድ ኢቫንጀሊካል አንገሊካን አብያተ ክርስቲያናት በንጥቀት ቢያምኑም አንገሊካኖች በታሪክ ውስጥ ሆነ በአሁኑ ሰዓት በአብዛኛው በንጥቀት አያምኑም። አንገሊካኖች ልክ እንደ ካቶሊኮች በሰባት ምስጢራት ወይም ሳክሪሜንቶች ያምናሉ የወንጌል ሚስጥራት ብሎ በመስራት ቅዱስ ጥምቀትና ቅዱስ ቁርባንን ለደህንነት ወሳኝ የሆኑ ሚስጥራት ናቸው ብለው ከፍ አድርገው ሲመለከቱ የተቀሩትን አምስት ሚስጥራት ደግሞ የሚስጥራት ሙላት ብለው ይቆጥሯቸዋል። በጥምቀት ሰዎች ዳግመኛ ይወለዳሉ፣ የቤተ ክርስቲያን አካል ይሆናሉ ብሎ ያስተምራሉ። ጥምቀት ለህፃናትና በህፃነታቸው ላልተጠመቁ አበቂዎች ሊደረግ እንደሚገባም ያምናል። የጥምቀት ስርዓትን በመርጨት ወይም ደግሞ በማሰስ በአብ በወልድ በመንፈስ ቅዱስ ስም ይፈጽማል። በቅዱስ ቁርባን ወይንም በህብስቱና በወይኑ ምልክት ውስጥ እውነተኛው የክርስቶስ ስጋ እና እውነተኛው ደም በአካል ይገኛል ብሎ ያምናል። እጅ መጫን ወይንም ደግሞ ኮንፈርሜሽን ብሎ የሚጠሩት ሳክርመንት የውሃ ጥምቀት የተቀበሉ አማኞች ላይ ከአናት እጅ በመጫን የተጠመቁ ቅዱሳንን እምነት የሚያረጋግጡበት ስርዓት ነው። በእጅ መጫን ስርዓት ቅዱሳን በመንፈስ ቅዱስ እንደሚሞሉ ና በጥምቀት የተቀበሉትን እግዚአብሔርን ጸጋ በእጅ መጫን ስርዓት እንደሚያጎለብቱ ያምናል። የእጅ መጫን ስርዓቱ የሚፈጸመው በጳጳሳት ሲሆን የቤተ ክርስቲያኒቱ መጋቢ ካህንም በስፍራው መገኘት አለበት። የእጅ መጫን ስርዓቱ ካህኑ በሰውየው ራስ ላይ እጁን ጭኖ መንፈስ ቅዱስ ያተነ ብሎ ያውጃል። ካህኑም ሰላም ለአንተ ይሆን በሚል ቡራኬ አማኙም ይሸኛዋል። አማኙም ለካህኑ ከእርሶ መንፈስ ጋራ ሰላም ይሆን ብሎ ይሸኛል። እጅ ከመጫኑ በፊት አማኝ እምነቱ ያውጃል። በተለይ ህጻናት በሚጠምቁ ሰዓት ቤተክርስቲያንና ቤተሰቦቻቸው እምነትን ስለ ህፃናቱ ያውጃሉ። አሁን ግን ህፃናቱ አድገዋልና የራሳቸውን እምነት በማወጅ እና በመመስከር እጅ በመጫን ስርዓት ቤተክርስቲያን ሙሉ አባልነት በመጨመር መቁረብ የሚጀምሩበት ተውፊት ነው። ለካህን ኃጢአትን በመመናዘዝ እና ንስሐ በመግባት በካህኑ አፍ ኃጢአታቸው ይቅር እንደተባለ የሚታወጅበት ሚስጥር ወይንም ደግሞ ሳክርመንት አንግሊካኖች አላቸው። ኮንፌሽን እና አብሶሊሽን ብለው ይጠሩታል። በአንገሊካን ትውፊት ሁለት አይነት የኑዛዜ ስርዓት አለ። አንደኛው የግል ኑዛዜ ሲሆን ግለሰቡ ለብቻ ወደ ቤተ ክርስቲያን ካህን ሄዶ በመናዘዣ ክፍል ውስጥ ገብቶ ወይንም ሌላ ሰው ሊሰማ በማይችልበት ቦታ ኃጢአቱን የሚናገርበትና እና ከካህኑ ምክርና ተግሳጽ ተቀብሎ ተጸልዮለት ምሕረት እንደተቀበለ የሚታወጅበት ስርዓት ነው። በዚህ ስርዓት በእርግጥ የኃጢአት ይቅርታ ንስሐ ለገባው ሰው እንደተደረገ አንገሊካኖች ያምናሉ። ሁለተኛው ደግሞ በየሳምንቱ የሚደረግ የመላው ጉባኤ የኃጢአት ኑዛዜ እና ከእግዚአብሔር ምሕረት እንደተቀበሉ የሚታወጅበት ስርዓት ነው ይህ ስርዓት የአማኞችን የቅድስና ህይወት ለማሳደግ እና ለማሻሻል እጅግ ትልቅ ሚና እንዳለው አጥብቆ ያምናሉ አንገሊካኖች መንበረ ጴጥሮስ ናቸው ይህ ማለት የአንገሊካን ጳጳሳትና ካህናት ከሐዋርያው ቅዱስ ጴጥሮስ ጀምሮ እጅ በመጫን ሊተላለፍ የመጣ ሐዋርያዊ የስልጣን ቅብብሎች እንዳላቸው ያምናሉ ማለት ነው በአንገሊካን ቤተክርስቲያን ሶስት ቅዱስ ሹመቶች አሉ ይኸውም ድቁና፣ ክህነት እንደዚሁም ኤጲስቆጶስነት ወይንም ደግሞ ጳጳስነት ናቸው። ዲያቆናት የቤተ ክርስቲያን የተለያዩ አገልግሎቶችን፣ የዝማሬና የቅዳሴን አገልግሎት እንዲያገለግሉ የሚገቡ ሲሆን ካህናት ደግሞ ስርዓተ ሚስጥረን እንዲፈጽሙ እንደዚሁም ጉባኤውን እንዲያስተምሩ ይሾማሉ። ጳጳሳት ደግሞ ብዙ ቤተ ክርስቲያናትን ወይም አገረ ስብከቶችን እንዲመሩ ይሾማሉ። የሹመት ስርዓቱ የሚፈጸመው የሚሾሙ ዲያቆን ወይንም ካህን አርያም ጳጳስ ይመረቀቅና የሚቀባው ካህን ወይንም ጳጳስ እጁን በተሿሚ ላይ በመጫን ከጸለየለትና ከባረከው በኋላ ዘይትን በራሱ ላይ በማፍሰስ ነው። በዚህ ስርዓት ብቁና ንክህነትን የተቀበሉ አገልጋዮች በአዋረድ በራሳቸው ወደ ተሾሙ ይቆጠራሉ። የስልጣን ምንጫቸው ከአዋርያው ቅዱስ ጴጥሮስ ከራሱ እጅ በመጫን ሲተላለፍ የመጣ ሐዋርያዊ ስልጣን ነውና በብዙ ወንድሞች ዘንድ ሐዋርያዊ ቅብብሎች የሚባለው ይሄ ነው። የአንገሊካን ካህናት ወይም ጳጳሳት እንደ ካቶሊክ ቤተክርስቲያን ያለ ጋብቻ ብቻ የመኖር ግዴታ የለባቸው። እንደውም እንዲያገቡና የአንዲት ሴት ባለ እንዲሆኑ ይመከራሉ። አንገሊካኖች ጋብቻን እንደ ሚስጥር ወይም እንደ ሳክረመንት ይቆጥሩታል። ክርስቲያናዊ ጋብቻ በቤተክርስቲያን ስልጣን መፈጸምን እንዳለበት አጥብቆ ያምናል። ጋብቻም የክርስቶስና የቤተ ክርስቲያን ምሳሌ የሆነ የተቀደሰ የህይወት ዘመን ሁሉ የሚቆይ ተቋም ነው ብለው ያምናሉ። ህመም ለሚሰቃይ ሰው ካህኑ ዘይት እየቀባ እግዚአብሔር ለሚታመመው ሰው እምረት እንዲያደርግለትና ፈውስ እንዲያመጣለት የሚጸለይበት ስርዓት ነው። ይህ ስርዓት በሞት እያጣጣሩ ላሉ ሰዎች የሚፈጸምም ሊሆን ይችላል። የስነ ልቦናዊ፣ የመንፈሳዊ፣ እንደዚሁም አካላዊ ፈውስ እግዚአብሔር በዚህ ውስጥ ሊሰጥ እንደሚችል አጥብቆ ያምናሉ። ስርዓት ወደ ጌታ ሊሰበሰቡ ላሉ ቅዱሳን ጥንካሬና ብርታትን ይሰጣቸዋል። ራሳቸውን ለዘላለም ህይወትና ጌታቸውን ለማየት እንዲዘጋጁ ያደርጋቸዋል ብለውም ያምናል። በአስራ ስድስት ዜሮ ሰባት የበሬ ግንባር የምታክለው የብሪታንያ ደሴት ዓለምን ካልገዛለች በእንግሊዝ ግዛት ፀሐይ አጠልቅም እስኪባል ድረስ የመሬትን አንድ አራተኛ እንደዚሁም ሀያ ሶስት ፐርሰንት የሚሆነውን የሰው ዘር በሙሉ ቅኝ ገዛች። የእንግሊዛውያንን ዱካ የተከተለች የአንግሊካን ቤተክርስቲያን በየሀገራቱ ሚስዮናውያንን እየላከች ቤተክርስቲያን ተከለች። የኤጲስኮፖሳዊት ቤተክርስቲያን በአሜሪካ፣ የካናዳ አንግሊካን ቤተክርስቲያን፣ የናይጄሪያ አንግሊካን ቤተክርስቲያን፣ የደቡብ ህግ አንግሊካን ቤተክርስቲያን፣ የአውስትራሊያ አንግሊካን ቤተክርስቲያን፣ የኬንያ አንግሊካን ቤተክርስቲያን፣ የኡጋንዳ አንግሊካን ቤተክርስቲያን ገዥዋን እንግሊዝን ተከትለው በመጡ ሚስዮናውያን ተመሰረቱ። ከመቶ ሚሊዮን በላይ የሚቆጠሩ አማለትን ያቀፈ ከካቶሊክና ከምስራቅ ኦርቶዶክስ በመቀጠል ወጥ መዋቅር ያለው ሶስተኛው ትልቅ ቤተ እምነት ሊሆን ቻለ። ኦክስፎርድ ዩኒቨርሲቲ፣ ካምብሪጅ ዩኒቨርሲቲ፣ ኪንግስ ኮሌጅ ለንደን፣ ትሪኒቲ ኮሌጅ ደብሊን፣ ዱክ ዩኒቨርሲቲ፣ ዩኒቨርሲቲ ኦፍ ቶሮንቶ፣ ዩኒቨርሲቲ ኦፍ ሲድኒ ታዋቂና ትልቅ ተጽዕኖ ያላቸው በቤተክርስቲያን ተመስርቶ በእርሷ ሲመሩ ሲተዳደሩ የቆዩ የትምህርት ተቋማት ናቸው። አሴታቸው በመስጠት ላይክ፣ ሼር እና ሰብስክራይብ በማድረግ ይህንን አገልግሎት እንድትደግፉ ላሳ